ሴት ተማሪዎች ንቃባችሁን ሂጃባችሁን ለብሱ ስገቡ ብዙ እሺዎች ይነሳል። ሴኩሪቲ የምንሽ ይባል ይቻላል። ዛሬ የምነጋገርበት ርዕስ ወንድምናቶች ስለትምህርት ሚኒስትር እና ስለ ሂጃብ ስለ ንቃብ ይሆናል። ቢስምላህ አልሐምዱሊላህ፣ አሰላቱ ወሰላሙ አላ ረሱሊላህ አላ አሊ ወሳቢ ወመዋላ። የተከበራቸው ወንድምናቶች አሰላሙ አለይኩም ወረህመቱላሂ ወበረካቱ።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 ዛሬ የምናገርበት ርዕስ ኒቃብ ሂጃብ ለባሽ ሴት ተማሪዎቻችን በተመለከተ ትምህርት ሚኒስቴር ከፓርላማ ጋር ያደረገውን ውይይት ነበር። እዛ ውይይት ላይ ለተነሱለት ጥያቄዎች የሰጠው ምላሽ ነበር። እዛ ምላሽ ላይ ተንተርሰን የተወሰኑ ሪያክቶች የምናደረግ ይሆናል። እስከ ቪዲዮችን ፍጻሜ ድረስ አብራችን ሆኖ እስከዛ ይህን ቪዲዮ ላይክ በማድረግ ጀምሮ ዳይ ወደ ቪዲዮ ያህል ያህል ብንዳነሳ በጉራጌ ዞን ጉንችሬ ማንሳት እንችላለን በቅርቡ በአክሱም ከመቶ ስልሳ በላይ ሙስሊም ሴት ተማሪዎች ከትምህርት ገበታቸው እንዲባረሩ የተደረገበት ሂደት አለ በዲላ ዩኒቨርሲቲም ችግሩ ተፈጥሮ እንደነበር የሚታወቅ ነው ክቡር ሚኒስትር ሆን ተብሎ መንግስትና ህዝብን ለማቀየም የሚሰራ እስኪመስል ድረስ ሴት ተማሪዎችን የሙስሊም ሴት ተማሪዎችን ዛሬ የሆነ ቦታ ሀይ ስኩል ላይ ነገ የሆነ ቴክኒክና ሙያ ከነጎዳ የሆነ ዩኒቨርሲቲ ላይ ሰበብ እየተፈለገ በሂጃባቸው ምክንያት ብቻ ከትምህርት ገበታ እንዲባረሩ እየተደረገ መቀጠሉ ምን ያህል ከፍትሃዊነትም ከአካታችነትም አንፃር፣ የትምህርት ሚኒስትር ችግሩ እንዲፈታ ከማድረግ አንጻር እንዴት እየሰራ ነው? እንግዲህ ይቺ እህታችን በጣም ማከብራት ናት። በተደጋጋሚ በተለያዩ ቦታዎች ሙስሊም እህቶቻችን ላይ የሚደርስ በደልና ሰቆቃ ወይም በሙስሊሞች ላይ የሚደርስ ነገር በአጠቃላይ ጥያቄ የምታቀርብናት። እንግዲህ እንደምትመለከቷት ሂጃብ አድርገዋል። አባያ ያደረጉ ራሱ ባክግራውንድ ላይ አሉ። እነዚህ በአጠቃላይ የፓርላማ አባል ናቸው። ዛሬ ላይ ፓርላማ ላይ ሂጃቧን አድርጋ ኒቃቧን አድርጋ ድባቧን አድርጋ የመሰን ነገራቶችን ለብሳ እንደፈለገች ስራዋን እያስኬደች እያከናወነችበት ባለችበት ተጨባጭ ነገር ግን ተማሪ የሆነች ለወደፊት በጣም በርካታ የሆኑ ተስፋ ያላትን ሴት ግን በፍጹም ያለ ሂጃብ አተማርም ትባላለች። ውስታዝ ካሚል ሸምሱ የጠየቀው ጥያቄ ነበር። እስቲ አብረን እንስማ። ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶ ዜጎችን ባላገለለ፣ አካታች በሆነ መልኩ መብታቸውን ባከበረ መልኩ ሴት ተማሪዎች ጃ ንቃባቸውን ጃባቸውን ለብሱ ስገቡ ብዙ እሾች ይነሳል። ሴኩሪቲ የምንሹ ሊባል ይቻላል። ሙስሊም ወይ ሴት ፈታሾች፣ ሴት ጠባቂዎች በር ላይ ሆኖ አስፈላጊ በሆነ ይቦታ ላይ ያን ክሮስ ቼክ ማድረግ ይቻላል። ኢዚ ነው። ንቃብ የለበሱ እኮ የተለያዩ ታላላቅ መንግስት መስሪያ ቤቶችን የሚመሩ አሉ፣ በሀገር ውስጥም በአለም አቀፍ ደረጃ ማለት ነው። እና እነዚህ ነገሮችን እንደው ለምንድን ነው ሰፋ አድርገን ከሀገራዊና ከጋራ ጉዳይ ማየት ያልተቻለው የሚለውን ለማንሳት ነው። ብዙ ጊዜ የሚነሳው ይህ ነው አይደለም፣ ኒቃቢስ ከሆነች እንደ አሸባሪ ልትሆን ትችላለች፣ በዚህ ገባች፣ በዚህ ወጣች ምናምን ነገር ይላሉ። ውሃ የማያነሳን ሙግት የሚያነሱ ሰዎች አሉ። ጥያቄ ነው የጠየቀው እውነት ለመናገር ካሚል ሸምሱ። በጣም ቆንጆ የሆነ ጥያቄ ነው ስለ ጠይቀዋል። ኒቃብን በተመለከተ የሚነሱ ነገራቶች ራሱ የሚከለከልበት ምክንያት ከስጋት አንጻር እንደሆነ የተለያዩ ሰዎች ያነሱታል። እና እነዚህ ነገራቶች በቀላሉ ማስኬድ ይቻላል። ለምሳሌ ሴት ፈታሾችን በመቅጠርም ሊሆን ይችላል። በተለያዩ መንገዳቶች መንገዶች፣ ለምሳሌ አንድ ተማሪ ወደ ክላስ ሲገባ መታወቂያ አሳይቶ ነው የሚገባው አይደለ? ሴቶች አሉ ፍተሻ፣ እንዲሁም ደግሞ ወንዶች አሉ ጥበቃዎች አሉ፣ በየትምህርት ቤቶቹ ማለት ነው። እነዛ ጥበቃዎች ኒቃብ የለበሰችን ሴት መፈተሽ ይችላሉ። ምን ችግር አለው? ነገር ግን ብርሃኑ ለጋ የመለሰው ደግሞ እነሱማ ውስጥ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያያል ያለው ነው ትክክል አይደለም። ልክ የሰማን ቀን የዛን ቀን ለፈተና ለአስራ ሁለተኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለ በፊት የሚለው ነበር ጭንቀታቸው በሙሉ ቁጭ ብሎ የትምህርት ምዘናዎችን እንትን እንዲመዘግብ አድርገናል። በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንዲሆኑ ስንት እንዳሉ ምናምን ጠይቅ፣ ከክልሉ ትምህርት ቢሮ ጋር ተነጋግረናል። በዚህ ጉዳይ ላይ የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የሉ። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ ኢዝ ኤ ዲፍረንት ስቶሪ። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት፣ እርስ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል በዚህ በኒቃብ ላይ የሕግ ማስቀየር ካለበት እዚሁ ፓርላማ ምታስቀየሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ እየሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ዝ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበት። መቀሌ ላይ እነዛ ተማሪዎችን እንዲመዘገቡ ካደረገ በኋላ ይህን ነገር ያደረጉት አስተማሪዎች ፣ ርዕሰ መምህራኖች፣ ዳይሬክተሮች ቅጣት ተቀጡ እስቲል እስካሁን ያ ጥያቄያቸው። ኦኬ ሂጃብ ጅርባብ ለብሳ በተለያዩ አጋጣሚዎች የተከለከሉት የተከለከሉ ሴት ተማሪዎችስ ለምሳሌ መቀሌ ላይ ተከልክላለች። ጸጉሯን ካላሳየሽ አትማሪን ተብላለች። ይህን ነገር ዘላቂ የሆነ መፍትሄ አምጥተዋል? እየተፈተኑ ባደገችበት ሀገር ላይ ሚኒስትሪ የወሰዱ ማትሪክ የወሰዱ ነገር ግን ሴት ተማሪዎች ተምረዋል? በፍጹም አልተማሩ ይህን ነገር የፈጸሙ ሰዎች ላይ ቅጣት ፈጽመዋል አልፈጸሙም። እነዚህ መምህራን የተባሉ ሰዎች ከስራቸው እንዲታገዙ ተደርገዋል፣ በፍጹም አልተደረጉም። ስለዚህ ምንድን ነው መሸፋፉ፣ ኒቃብ የተለየ ነው ብሎ ከዛ በኋላ ምንድን ነው ያነሳው? እኛ ያን ያለነው ለምሳሌ ሃይስኩል ላይ ሊሆን ይችላል፣ ዩኒቨርሲቲዎች ሊሆን ይችላል፣ የተለያዩ ቦታዎች ላይ በትምህርት ደረጃ በትልልቅ ቦታዎች የሚገኙ ሰዎችን ኒቃብ ይልበሱ ሴቶች፣ እንጂ ህፃን ሴት ከመስጀምሮ ሆኖ ኒቃብ እንድትለብስ ምናምን ማን ነው ያለው? ህፃናትን የሚማሩበት ቦታ እንዴት ነው ትልቅ ሰው ኒቃብ አድርጎ የሚመጣው? ኢማጅን አድርጉ። እየተነገረ ያለው ወይን ጥያቄ ሆነ አልገባው። በእርግጥ ኡስታዝ ካሚል ሸምሶ አንስቶት ነበር። ሴት ኒቃብ መልበስ አለባት፣ ኒቃብ መልበስ አለባት መች ከልጅነት ጀምሮ ብትለብስ የተመረጠ ነው፣ ነገር ግን ህይዋን ከደረሰች በኋላ ብትለብስ የተመረጠ ነው። ያ እስከሆነ ድረስ ዩኒቨርሲቲ ላይ ገብታ አንድ ሴት ሙስሊም ተማሪ ይህን ነገር ስትፈጽም ህፃን አይደለም፣ ህፃን ያሉበት ቦታ አይደለም የምትገባው። መችስ ከ18 እስከ 23 የሚጠጋ የእድሜ ክልል ላይ ያለ ሰው ነው ዩኒቨርሲቲ ላይ ያለው። ህፃናት የሚባሉ አይደሉም፣ ወጣቶች ናቸው። በሚያሳዝን ሁኔታ ከውስታዝ ካሚል ሸምሱ ጭምር ከመጅሊስ አባላቶች አንድ ላይ ሆነን ተወያይተናል። ስለምን ኒቃብ ይቅር ሂጃብ በሚለው ብቻ ተስማምተን ጨርሰናል። ይህን ነገር በተመለከተ እኛ መጅሊሳችን መጠየቅ እንፈልጋለን። መጅሊስን መጠየቅ አለብን መጅሊስ ይህን ነገር ስህተት መሆኑ መግለጫ ማውጣት አለብን። መግለጫ ካላወጣ ግን እያስበላን ያለው መጅሊስ ራሱ ነው ማለት ነው ሴት እህቶቻችንን የእምነታቸውን ህግና ስራት የሚጻረርን ነገር ኖ ይህን ልክ አይደለም የሚል ህግን ሲጸደቅ ጊዜ ኖ መጽደቅ የለበትም ብሎ መከራከር ያለበት ዲፌንድ ማድረግ ያለበት የሙስሊሞችን ጉዳይን መመልከት ያለበት መጅሊስ ነው አይደለ? መጅሊስ ይህን በተመለከተ መግለጫ አወጣ ወይ? ወፍ አባቴ ምንም አይነት መግለጫ የለም። ስለዚህ ከመጅሊስ ጋር ከተስማሙ በጣም ነው የሚያሳዝነኝ። ለምሳሌ ይህን ጽሁፍ መመልከት ትችላላችሁ ከመጂ ሰዎች ጋር ተሰብስበን ተወያይተን ተማምነናል። ምን በኒቃብ ጉዳይ ማለት ነው፣ ሂጃብ መልበስ አለባቸው፣ ግን ኒቃብ ለሴኩሪቲ ወይም ደሞ ለስጋት አስጊ ስለሆነ ለሰላም አስጊ ስለሆነ ብለን ተስማምተናል። በጣም ነው የሚያሳፍረው። በጣም ነው የምታሳዝኑት። ይህን ነገር ከተስማማችሁት አላህ ስብሐነሁ ተዓላ በደነገገው ኒቃብ ላይ እናታችን አይሻ ብሎን ደግሞ እነዛ ድንቅ የሆኑ ሰሃባ ሴቶችን የለበሱትን መልእክተኛው አለይሂ ሰላቱ ወሰለም ያዘዙትን፣ ከዛ በኋላ አብዛኛው ዑለማዎችን ሴት ልጅን መሸፈን አለባት ኒቃብ ማድረጋ አለባት ብለው የተናገሩትን ንግግር ማለት ነው። ዛሬ ላይ የመጅሊስ የሙስሊም ተጠሪ ሆናችሁ ከትምህርት ሚኒስቴር ጋር ተወያይታችሁ እንደ አይነት መፍትሄ ሴት ፈታሽ እንዲህ ተቀምጦ በዚህ ሁኔታ ብላችሁ ምንም አይነት ነገር ሳትናገሩ የትምህርት ሚኒስቴር የተናገረውን ንግግርን ተቀብላችሁ አክሴፕት አድርጋችሁ ከተስማማችሁ በጣም ታሳፍራላችሁ እውነት ለመናገር በጣም ነው የምታሳፍሩት አብዛኛው ቦታ እናውቃለን እኮ ጉንችሬ ላይ እኔ የሰማሁት ነገር አለ እዚህ ላይ ሶሻል ሚዲያ ላይ ማውጣት አልፈልግም አንዳንዴ ፕራይቬሲ የሆኑ ነገራቶች ፐብሊክ ላይ ማታወጡበት አጋጣሚዎች ስላሉ ማለት ነው። የትኛውን ተቋም ይሁን የትኛውም አካል ይሁን ለሙስሊሞችና ለሙስሊሞች ሲሰራ ብቻ ነው የምንደግፈው። ስህተት ካለበት ይተቻል። ማን ሆንም ከዚህ በፊት የነበረው መጅሊስ ስንተች ነበር አይደለም። ይህን ነገር በተመለከተ መጅሊሱ ልክ አይደለም? የትምህርት ሚኒስቴር ያለው ልክ አይደለም ካለ መናገር አለበት። ምክንያቱም በፓርላማ ነው። ኢማጅን አድርጉ። በፓርላማ ጨምር ነው ይህን መግለጫ የተሰጠው፣ ይህን ውይይት የነበረው ውይይት ላይ ብርሃኑ ነገ ምንድን ያለው ከመጅሊሱ ጋር እኮ ተወያይተን ተዋይተን ተማምነናል። መጅሊሱ ይህን ነገር ካጸደቀ በጣም ነው የሚያሳፍ። በጣም ማለት እንዲህ ሙስሊም ሴት ባደገችበት በተወለደችበት ሀገር ላይ የፈለገችው ነገር የመልበስ ነፃ ምርጫ አላት። ሚኒ ቀሚስ ለብሳ የምትሄደዋ ሌላ ሴት ማለት ነው። ሰዎችን ወደ መጥፎው የሚመራ ለሰዎች እይታ ያለው የጌጦች መገለጫ የሆኑ ነገራቶችን እያደረገች የተለያዩ ቦታዎችን ንቅሳት ምናምን አድርጋ የምትሄድ ተማሪ ግን ችግር የለውም ነፃ ምርጫ አላት ይባላል። ሀመር ብትሄዱ ማለት ነው፣ ብራዘር ራቆቶን እንዲሆና ሴት ልጅ የተለያዩ ፕራይቬሲ የሆኑ አካላትዋንን እያሳየች ትምህርት እገባለች። ባህልዋ ነው ተብሎ ባህልዋን ይከበርላታል። እምነትስ እምነት ዛሬ ላይ ቫልዩም የለውም። ቫልዩም እንዳያገኝ ያደረጉት እኔ እኔ እንደሚመስለኝ እውነት ከሆነ የተናገረውን ነገር ፕሮፌሰር ብርሃኑ የተናገረውን ነገር እውነት ከሆነ በመጅልስ ነው ማዘዝ በጣም ማለት ነው። ለማንኛውም በዚህ ጉዳይ ላይ አዳዲስ ነገራቶች ካሉ አዳዲስ ቪዲዮዎችን ይጀላችሁ ብቀሚል ይሆናል። ለዛሬ ይሄን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሀዛ ወቢላሂ ተውፊክ ወሰለላሁ አላ ነቢይና ሙሐመድ ወአላ አሊሂ ወሰህቢ ወሰለም። ወሰላሙ አለይኩም ወረህመቱላሂ ወበረካቱ